እየተገነባ ያለው የኮሪደር ልማት ለትውልድ የሚሻገርና የአስተሳሰብ ለውጥ የሚያመጣ ተግባር መሆኑን የባህር ዳር ከተማ ተቀዳሚ ምክትል ከንቲባ ጎሹ እንዳላማው ገለጹ። ከተማ አስተዳድሩ ሁለተኛውን ምዕራፍ የኮሪደር ልማት አስጀምረዋል። እያየው ተስፋውን ርዕሰ መስተዳደር አረጋ ከበደን ጨምሮ የመንግስት የስራ ኃላፊዎችና የሕብረተሰብ ተወካዮች በተገኙበት በባህር ዳር ከተማ ሁለተኛው ምዕራፍ የኮሪደር ልማት ተጀምሯል። የተጀመረው የኮሪደር ልማት ከአለማ ህንጻ ጀምሮ እስከ ወተር ፍሮንት ሆቴል የተዘረጋ ነው። ይህ በአዲስ የተጀመረው የኮሪደር ልማት 800 ሜትር ርዝመትና 40 ሜትር ስፋት አለው። የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ ጎሹ እንዳለማው በማስጀመሪያ መርሃ ግብሩ ተገኝተው ባስተላለፉት መልእክታቸው ልማቱ ለትውልድ የሚተላለፍ አሻራን ማኖር ነው ይላሉ። ዛሬ ያስጀመርነው መንገድ መንገድ ብቻ ብለን አንጠራውም። ኮሪደር ነው። ከዚህ በኋላ ትውልድ የሚሰራበት አካባቢ እናደርገዋለን። የተሻለ ከነበረው የተሻለ አካባቢ ማድረግ ያስፈልጋል። መንገዱን ስንገነባ ደረጃውን የጠበቀ 40 ሜትር ስፋት ያለው ሆኖ የሚሰራ ነው። ግራና ቀኝም ከዚህ በኋላ ይህን ተከትሎ የሚለማ ልማት ይኖራል። ይሄ ልማት ነው ትውልዱን ይቀይረዋል ብለን ተስፋ የምናደርገው የተጀመረውን እንጨርሳለን። አዳዲስ እንጀምራለን፣ እንጨርሳለን። ላንጨርስ አንጀምርም። ግንባታው ጥራቱን በጠበቀ መልኩ በተቀመጠለት ጊዜ እንዲጠናቀቅ ልዩ ክትትል ይደረግበታልም ተብሏል። ለልማቱ ለተነሱ ወገኖችም ተለዋጭ የመኖሪያ ቦታ መሰጠቱንም አንስተዋል። በጣም ከልብ ነው የምናመሰግናችሁ። ምንም አይነት መቀየም፣ መከፋት ሳይታይባችሁ መርቃችሁን ነው ከዚህ ቦታ የተነሳችሁ የግል ካርታና ፕላን ያላቸው በተመሳሳይ እንግዲህ በመታዊ ደረጃ ፎቅም የተለያየ ግንባታ ደረጃ ያለውን አንስተዋል። ስለዚህ ይህም በጣም ከልብ የሚመሰገን ተግባር ስለሆነ መልካም አሪያነት ለሕዝቡ አሪያ የሚሆን ነው ይህ ተግባር በእኛ በኩልም ለመቶ ሀምሳ የቀበሌ ቤት የነበራቸው አስር ካሬ ሜትር የሚሆን መቶም ሚሆን ካሬ ሜትር ለነበራቸው ለሁሉም አንድ መቶ ካሬ ሜትር የመኖሪያ ቤት ቦታ ሰጠናቸዋል፣ አስረክበናል። ይሄ ማለት የከተማ አስተዳደሩ ውድ የሆነውን ቦታ እኛ በኢንቨስትመንት በምናምን በምናምን ቢባል ትልቅ ገንዘብ ለከተማው ይሰጣል። ግን ከገንዘብ በላይ ማነው? ህዝብ ነው። ባለቤቱም እነሱ ናቸው። ለእነሱ ያልሆነ ለምንም ሊሆን አይችልም ብለን የተሻለ ቦታ ከከተማው እንዳይወጡም ጭምር አስበን እዚህ ሲነሱ የተሰጣቸው ቦታ ልዩ ቦታ ነው ማለት ነው። የንግድ ቦታም በተመሳሳይ የከተማ አስተዳደሩ የከተማዋን ደረጃ ማሻሻል፣ ሰላሟን ማስጠበቅና ከብልሹ አሰራር የጸዳ አገልግሎት አሰጣጥን ማስፈን ላይ አተኩሮ እየሰራ እንደሚገኝም ተገልጿል። የዜጎች መሰረታዊ ጥያቄ የሆነውን የመኖሪያ ቤት ፍላጎት ለማሟላት ስራዎች መጀመራቸውን የባህር ዳር ከተማ አስተዳደር ገለጸ። የከተማዋ ተቀዳሚ ምክትል ከንቲባ ጎሹ እንዳላማው በሁለተኛው ዙር የኮሪደር ልማት ማስጀመሪያ መርሃ ግብር ላይ እንደገለጹት በዚህ ዓመት ለመኖሪያ ቤት የሚደራጀውን ማህበር ከብልሹ አሰራር የጸዳ ለማድረግ የቀበሌ መታወቂያ ለውጥ ይደረጋል። አሁን የቤት ችግር የከተማችን ችግር ነው። ስለዚህ የቤት ማህበር በ2013 ጀምሮ መደራጀት የተከለከለ ነበር። ምክንያት ከዚያ በፊት የተደራጀውን ማስተናገድ ቅድሚያ የሚሰጠው ስለነበር በዚህ ዓመት በአዲስ ማህበር ማደራጀት ያስፈልጋል ብለን ማደራጀት ጀምረናል። ስለዚህ አሁን ይህ የማደራጀት ስራ በሶስት ምዕራፍ እየተካሄደ ነው። የመንግስት ሰራተኛው ዘታ መዋቅሩ በአጠቃላይ ነዋሪው የሚደራጅ ይሆናል ማለት ነው። ይህንን ስናደርግ አንዱ በከተማችን መሰረታዊ ችግር የሆነው የመታወቂያ ችግር ነው። ስለዚህ የከተማ ነዋሪው ሲደራጅ የከተማ ነዋሪነት መታወቂያ ተቀይሮ ነው ዲጂታል የሆነ የከተማ ነዋሪ መታወቂያ ያስፈልጋል። ስለዚህ አሁን በእጃችን ያለው ወረቀት መታወቂያ ይቀየራል ማለት ነው። ይህንን ለማድረግ ሶፍትዌር ለምቷል፣ ሁሉን ነገር ጨርሰናል። የማሽነሪ አንዳንድ መሳሪያዎች ግዢ በማካሄድ ላይ ያለ ነው። በቅርብ ቀን የነዋሪነት መታወቂያ ለውጥ ይጀመራል። እሱን እንዳጠናቀቅነ እድሜው የፈቀደለት በህግ የመደራጀት መብት የተሰጠ የከተማችን ነዋሪ ሁሉ እንዲደራጅ ይደረጋል ማለት ነው። ከአሁኑ ትክክል ያልሆኑ ተግባራትን ከተማ አስተዳደሩ እየተመለከተ ነው ያሉት ከንቲባ ጎሹ፣ ይህ መስተካከል እንደሚገባውም ጠቁመዋል። ችግሩን ለመቅረፍም የሚመለከተው አካል ሁሉ ኃላፊነቱን በትክክለኛው መንገድ ሊወጣ እንደሚገባም አሳስበዋል። በዚህ ሂደት ግን አንዳንድ አላስፈላጊ የሆኑ እንቅስቃሴዎች ስለምናስተውል መልእክት ማስተላለፍ ፈልጋለሁ። አሁንም በተጭበረበረ መንገድ የመንግሥትንና የሕዝብን ሀብት ለመውሰድ የሚደረግ ጥረት አለ። ያገባው እንዳላገባው ነው መምጣት ተፋቶ መምጣት በሌላ መልኩ ደግሞ ስሙንም በፍርድ ቤት ዶ ቀይሮ ለመምጣት። ስለዚህ ፍርድ ቤቶቻችን የማህበራዊ ሸንጎ ጽሕፈት ቤቶቻችን፣ ቀበሌዎቻችን መጨናነቅ ጀምረዋል። ይሄ መቆም አለበት። ስለዚህ ያገባ ያላገባ የቀበሌ ሸንጎን ተቀብለን የምናስተናግደው ነገር የለም። ተቋማትም ያገባ ያላገባ ለይታችሁ ስጡ ስንል ያገባ ያላገባ ከቀበሌ ወይም ከማህበራዊ ሸንጎ አምጡና እንሰጣቸዋለን የሚሉ ከቀበሌ እስከ ቢሮ ድረስ አሉ። እሱም አይሰራም። እያንዳንዱ ተቋም ኃላፊ ኃላፊነት ወስዶ ይሄ ሰራተኛ ትዳር የሌለው ሰው ነው ብሎ ነው ማምጣት ያለበት እንጂ አስጠግቶ ይህ ማህበራዊ ሸንጎ የለውም ብሎ ሰጥቶኛል እና እኔም የለውም ብዬ ሰጥቸዋለሁ የሚል ሂሳብ አይሰራም።